በሲሪስ ሙድ እንድናወራ ነው የምፈልገው። ምንድን ነው በቃ እኮ ከዚህ በኋላ እኛ ልጆች አይደለንም አይደል? አዎ። ስለዚህ ልክ እንደ አዋቂ ነገሮችን ተነጋግረን መፍታት አለብን። ምንድን ነው ተነጋግረን መፍታት? ከዚህ በኋላ የኔ ፓር እያልክ እንድጠራኝ አልፈልግም። ይሄንን እኮ ባለፈው ነግረሽኛል አይደል? ስለዚህ ተረዳኛ። አልችልም። ቆይ ምንድን ነው ማትችለው? እኔ አንጂን ከዛ ውጪ መጥራት አልችልም። ይኸውልህ አቡሻ እንደዚህ ግትር የምትል ከሆነ እኔ ከቤት እወጣለሁ። እሺ ላላናገር አጠገብል አልደርስ እገደዳለሁ እንደሱ ማድረግ አቺ እንዴ? ቆይ ለምን ነው የማልችለው? ምክንያቱም ለእኔ ስለማይገባኝ። አቡሽ በእናትህ ተረዳኝ። አንቺ ራሱ ለምን እኔን አትረጂኝም ነው? አዎ ነው። እንደዛ ከሆነ እኔም የመጨረሻው ውሳኔ አሳውቅሃለሁ። የምን ውሳኔ? ከኔ ጋር ያለህን ጓደኝነት መቀጠል የምትፈልግ ከሆነ ከሌለን ጋር ያለህን ነገር አስተካክል፣ ያለበለዚያ ግን ከዚህ በኋላ አጠገቤ እንድደርስ አልፈልግም። እንዴ ኔፔር፣ ምን ማለት ነው አቡሽ? በቃ ከዚህ በኋላ የኔፔራት በላይ ከቻል ከልኩን ነገር አስተካክል፣ ያለበለዚያ ግን ሁለተኛ ጠገቤ ድርሽ እንዳትልሽ።